ጉድ ጉድ ጉድ ጉድ! በሚሊዮኖች የሚቆጠሩ ገንዘቦች ቅርጥፍ አርጋ የበላችው ሰርኬ ዛሬው ጉድ ወጣ። አሰላሙ አለይኩም ወራህመቱላሂ ወበረከቱ የሸምስ ኢትዮ ቤተሰቦች እንዴት አላችሁ? እንደምን አላችሁ? ከእኔ ጋር አልሐምድላ ሁሉ ሰላም ሁሉ መልካም ነው። እንግዲህ ጉድ ሳይሰማ መስከረም አይጠባ ነው አይነጋ ነው ባይጠባ ነው የሚባለው። እንግዲህ ይሄ ቀይ የለበሰው ሰውዬ እንደምትመለከቱት የሚኖረው አሜሪካን ሀገር ነው። እንግዲህ ዲያስፖራውን እቺ ሰርኬ የምትባለው ቆንጆ ልዕልት እንግዲህ አፈቅረሃለሁ እወድሃለሁ እየተባባሉ በቲክቶክ ተዋውቀው ምኗንም ሳያቅ አገር ህዶ ሳያገኛት፣ ምንም ሳይላት እንግዲህ ጸጉርሽን መሰሪያ የኔ ቆንጆ ያስፈልግሻል እያለ ሲልክ፣ የኔ ቆንጆ ካንቺ ወዳ ልዕልት የለም የጥፍርሽ መሰሪያ እያለ ሲልክ እንግዲህ በብዙ ብሮች የሚሆኑ ሶስት ገጽ የሚሞላ የባንክ ደረሰኝ ይዞ ቲክቶክ ላይ ቲክቶክ ላይ ከፍሎ ለፌመሶች ከከፈለ በኋላ እንግዲህ ይች ልጅ ሚዲያ ላይ አጋልጧታል ማለት ነው። እንግዲህ ይሄ ነገር እሷ እንደምትለው ከሆነ ሰርኬ ዋዷና አፋቅዶ ከሰጠኝ ገንዘቡን አው አምን ይምጣም አለች ማለት ነው። እና እንግዲህ ውድ ቤተሰቦች መቼም አረብ ሀገር በፍቅር ምክንያት ተበላን። ኦ ወየው! ለወንድ ብሬን ሰጥቼ አበርኩኝ። ባዶ እጃቸውን እንግዲህ ቤት እገዛለሁ እያሉ በፍቅር በፍቅር ምክንያት እኔ በትዳር ምክንያት ምሳሌ አገባናችሁ ይሉና፣ ወንድ ልጅ ነው እዛ ሀገር ብር የሚይዘው ይሉና እንግዲህ የሴቶችን ብር እረፍት ኢጃዛ ሲወርዱ ሙልጭ አርገው ይበሉ ነበር፣ ወንዶች ማለት ነው። ሙልጭ አድርገው ከበሉ በኋላ እንደገና ሌላ ሴቶችን ደግሞ አንድኛይቱን በአንድ ቀን አንድኛይቱን አንድ ቀን እጃዛ እያስወረዱ ሁላቸውንም አለኋችሁ። እኔ ትዳር ሆንሻለው እኔ ፍቅረኛ ሽተኝ መወድሽ እያሉ የእኔ ፍቅር፣ የኔ ቆንጆ፣ አንቺ በላይ ማን አለ እያሉ የሴቶችን ብር ሙልጭ እያደረጉ ወንዶች እየበሉ ነበረ። እንግዲህ ይች እህታችን ደግሞ የአረብ ሀገር እህቶችን ልበቀልላቸው ብላ ነው መሰለኝ ይህን ሰው ሙልጭ ሙልጭ ልጭ አርጋ በላችሁ ማለት ነው እሱ እንደሚለው ከሆነ እንግዲህ እናቴ ታማብኝ ወደ ሌላ ሀገር ለህር ነውና ትኬት ቁረጥልኝ ብላ የመጀመሪያ ትኬት መቁረጫ ብላ ላኩላት ነው የሚለው ሲጀምር እንግዲህ ከዛ በኋላ ትኬቱ ተበላሽቶብኛል፣ እንትን ጊዜው አለፈብኝና ሌላ ትኬት ብላ ደግሞ የትኬት እንኳ ሁለት ተዜ ነው የተቀበለችኝ ሲል ነበረ። ከዛ በኋላ እናቴ ታማብኛለይ በጥናና ገንዘብ ያስፈልገኛል ስትለው ደግሞ እንግዲህ እንደምታዋት አበባ የመሰለች ቆንጆ ልጅ ናት፣ ጨረቃ የመሰለች ቆንጆ ልጅ ናት። ይችን ቆንጆ አገኘው ብሎ ይህ እንግዲህ ሰባ ዓመት ወይም 60 ዓመት የሆነው ሽማግሌ ይቺ ልጅ ካገኘሁኝ በቃ ህይወት ለምን ብሎ ማለት ነው። እንግዲህ ለእናትሽ እንዲህ እኔ ቆንጆ ያንቺ እናታማ የእኔ ብር እንዴት ይቀመጣል ብሎ ዶራሩን ከች። ከዛ በኋላ ቀጠለችና በቃ አንዳንድ ስራዎች መስራት እፈልጋለሁ እና ለእሱም ብር ያስፈልገኛል ትልላችኋለች። ለእሱም ከቻ ያረጋል። ይሄ ሰውዬ እንግዲህ አውቄ ጅል ሆንኩላት ነው የሚለው። እንግዲህ አውቆ ሳይሆን ጅል ይሆንላት አንዳንድ ጊዜ ፍቅር ስታፈቅሩ ሞኛ ሞኛ ያጫውታችኋል ማለት ነው። ፍቅር ነበር እሱን ሲገዛው የነበረው ከዛ በኋላ እንግዲህ የምትንቀሳቀሽበት ገንዘብ ብሎ ይልካል። ይችል ሞለጭ ከዛ በኋላ ቆየች። ቆይታ ደግሞ ትንሽ ቆየት ብላ እንዲሆንኩ እንዲሆንኩ እንዲሆንኩ እያለች ብዙ ብሮችን ካስላከች በኋላ መጨረሻ ላይ እሷ እንደምትለው ከሆነ እሱ የላከልኝ ከመቶ ሺ ብሮች አይበልጥም። እሱም እኔ ብር ጠይቄው አደለም፣ እኔ ብር ጠይቄው አላቅም። እሱ ግን የእኔ ቆንጆ ለፀጉርሽ መሰሪያ ያስፈልግሻል፣ ሴት ልጅ እኮ ነሽ፣ ለእጅሽ ያስፈልግሻል፣ ስራ መሰሪበት ያስፈልግሻል እያለ ሲልክልኝ ነበረ። እሱም በመቶ ሺ ብሮች የሚቆጠሩ ናቸው እንጂ በሰባት መቶ ሺ ብሮች በሚሊየን የሚቆጠሩ ገንዘቦች አደሉም ነበር ስትለይ ነበር በረው ማለት ነው። እሱ ግን ሲናገር የነበረው በምሬት ነው። እሱንም እንግዲህ የፍቅረኛን እናት አሳክሜበታለው። እሱ ተታለለ። እኔ ማታለልኩት። ተታለለልኝ። እኔ ማታለልኩት አለች። አንዴ አንዴ ደግሞ እኔ የበላኋቸው ብሮች መቶ ሰላሳ መቶ ሃምሳ ሺህ ብር አይዘሉም። ወዶና ፈቅዶ እየሰጠኝ ነው እንጂ በሴትነቴ አታልሌው አይደለም። የተጣላንበትም ምክንያት የራቁት ፎቶና የራቁት ፎቶ ላይክልኝ፣ ቪዲዮና ፎቶግራፊ የራቁት ፎቶ ላይክልኝ አለኝ ብሎ ካረኩት ዘጋሁት። በዛው ዘገኝ ዘገኝ ዘገኝ አለች ማለት ነው። እንግዲህ ብዙ ሴቶችን ሲሳደቡ ነበረ። እኛ ብዙ ወንዶችን ወንዶች በሚበሉ ሰዓት ሴቶችን በፍቅር ምክንያት እያስለቀሱ ባዶ ራቁታቸውን ያደረጉትን ወንዶች እንግዲህ ሁሉንም ወንዶች አብረን አጫምረን ሳይሆን ስንናገር የነበረው ሞላጫ ሌቦች፣ በፍቅር ምክንያት የሚነግዱ ወንዶችን ነበር እኛ ስንናገር የነበረው። ብዙዎቹ ግን ላይቭ ላይ ገብተው ብዙ ሴቶችን ሲያዋርዱና ሲሳደቡ ነበረ። ምክንያቱም ይቺ ሴት ራሷን ነው እንጂ የምወክለው ማንኛውንም ሴት አወክልም። ደግሞ ደግ አደረገች። ለምን ደግ አደረገች? አልሽሸም ስካላችሁኝ፣ መቼም ሴት ልጅ ተበልታ እየየ ከምትል ወንድ ልጅ ተበልቶ እየየ ቢል ጥሩ ነው። ለምን? በጣም ብዙ ሴቶች ተጎርተዋል፣ ተጎርተዋል። እውነት ለመናገር ጀግና የሆነ ሴት በወንድ ልጅ አትበላም። ወንድ ልጅ ሲሰጥ እንጂ ሲቀበል አያምርበትም። ወንድ ልጅ ሰርቶ፣ በእጁ ሰርቶ ጥሮ ሲያድግ እንጂ ሲቀበል አያምርበትም። ግን ብዙ ሴቶች ወንዶች የሚያስተዳድሩት ሴቶች ነው፣ ብር የሚሰጡት ወንዶች ናቸው እንጂ ሴቶች መስጠት የለባቸውን ብዬ ስለማመን ይቺ ልጅ እንግዲህ በጣም የምታምር ቆንጆ ናት፣ ውብ ናት። ይሄ ሽማግሌ ደግሞ ይቺ ልጅ ያገኛለሁ ብሎ ለጥፍርሽ፣ ለፀጉርሽ፣ ለምንሽ፣ ለምንሽ እያለ በነፃነት ወዶና ፈቅዶ የሰጣት ነው ማለት ነው፣ እሷ እንደምትናገረው ከሆነ እሱ እንደሚናገረው ከሆነ እንግዲህ፣ ሙልጭ አርጋ በዛ መልኩ በልታው ከሆነ እሷ አንድ ሴት ልጅ ሴት ነው እንጂ ራሷን ነው እንጂ የምትወክለው ሴቶችን ልትወክል አልችልም ስለዚህ ከሚያለቃቅሱ ሴቶች ተበላን ብለው ከሚያለቃቅሱ ሴቶች ደግሞ ይች ልጅ የተሻለች ናት። መብላት ይሻላል ከመበላት። እውነት ለመናገር ብዙ ሴቶች በጣም ነው የሚያናዱኝ። ለወንዶች ሙልጭ አርገው የሰው ፊት ገርፏቸው ስንት መከራቸውን አይተው መጥተው የልጆችን ጸባይ፣ የህፃናቶችን ጸባይ ለዘጠኝ አንድ ሰው ቤት የምሰራ ሰራተኛ ዘጠኝ ቤተሰብ ቢኖራቸው የምሰራባቸው አሰሪያዎቿ የዘጠኙንም ጸባይ ችላ ስንት መከራዋን አይታ እንቅልፏን መተኛ ትሳችን መከራዋን አይታ ምንም ነፋስ ሳትቀበል መዝናናት የለም፣ ከስራ ወደ ቤት፣ ከኢጃዛ ቤት በወር አንድ ቀን እየወጣች ብሯን ለወንድ ልጅ የምታስረክብ ሴት በጣም ነው ደሜን የምታፈላኝ እውነት መናገር እና ስለዚህ ከነዛ ሴቶች ይህች የተሻለች ናት ማለት ነው ብዬ ነው የማስበው፣ በእኔ አስተሳሰብ። ምክንያቱም ሴት ልጅ ስትሰጥ አያምርባትም ስትቀበል እንጂ፣ እውነት ለመናገር ማለት ነው። ስለዚህ ወንድ ልጅ ያስተዳድራል እንጂ ሴት ልጅ አታስተዳድረውም ማለት ነው። ስለዚህ ይህ ሽማግሌ ደግሞ እርስዎ ደግሞ ሽማግሌው ደግሞ እንደ ቢጤዎ ፈለግ ፈለግ አድርገው በእርስዎ እድሜ ያሉ እማማ ፈልገው ቢያገቡ ይሻለዎት ነበር አይበሉም? ገንዘብዎ ይቋጠርለዎታል፣ ቤትዎ ይጠበቅለዎታል። እችን የመሰለ ቆንጆ ደግሞ እርስዎ እርስዎ ጋር ምንም ልክዳችንም። ስለዚህ እንግዲህ ምንም ማድረግ አይቻልም። እሷ ራሱ ምን ይደረግ ባለችዋል ወዶና ፈቅዶ ነው የሰጠኝ ብላ እንግዲህ እችን የመሰለች ሞልቃቅ ቆንጆ ቅርጥፍ አርጋ በልተዋታለች ማለት ነው። ሰዎች ሽማግሌ አርፈው ቢቀመጡ ይሻለዋል። አንዴ ብርወን ተበልተዋል። እንግዲህ ምንም ማድረግ አይቻልም። ይሄ የምታዩት ወንድማችን ደግሞ በአሁኑ ዘመን ፍቅር የለም፣ በአሁኑ ዘመን የሚያፈቅር ወንድ የለም እየተባለ ፍቅር ዱሮ ቀረ እየተባለ ሲነገር ነበረ። እንግዲህ ይቺ የምታምር ልዕልት የሆነች ቆንጆ የጸይም ቆንጆ የሚያለቅስላት የእንጀራ ጉዳይ ሆኖ ጥላዬ ልትሄድ ነው ውዷ ውዴኔ ቆንጆ፣ የኔ ፍቅር እያለ እንግዲህ ባሏም ይሁን ፍቅረኛዋ ባላቅም እንግዲህ እንደምታዩት እያነባላት ነበረ። የፍቅር እንባ ምን አለ። እንደዚህ ልጅ የዋህ ብኮኑ፣ ወንዶች ከዚህ ልጅ ብትማሩ። እንግዲህ እንባውን እንደምታዩት ነው። በጣም ያነባ ነበረ። ሌላ ሀገር የእንጀራ ጉዳይ ሆኖ ትታው እየሄደች ነው። ለደቂቃም ተለይቻት አላውቅም እያለ ነበር። ላይክ፣ ሰብስክራይብ አድርጉኝ ውድ ቤተሰቦ